ባልተሳካው የአውሮፓ ጉብኝታቸው ሰባት ሀገር ሊጎበኙ ሄደው ከሁለቱ በላይ ተቀባይ ባጡበት መሰንበቻ በኤሊሴ ፓላስ የተገኙት ጠቅላይ ሚኒስትር አብይ ቤተ መንግስት እንደደረሱ የፈረንሳዩን ፕሬዚዳንት የተማጸኗቸው ጋዜጠኛ አትጥራብኝ ብለው ነበር። በዚህም የፈረንሳይ መገናኛ ብዙሃን የሁለቱን መሪዎች ግንኙነት መዘገብን ተከልክለው ቀርተዋል። ወደ አገራቸው እንደተመለሱ ግን አንዲትን የኢቢሲ ጋዜጠኛ ከፊታቸው አስቀምጠው በጥቂት ጥያቄዎች ከአራት ሰዓታት በላይ ንግግር አድርገዋል። ቸው ከሁለት ዓመታት በፊት በአስመራ የቀድሞ ወዳጃቸው ያደረጉትን የሚያስታውስ ነው። የኤርትራው ፕሬዚዳንት ኬንያ ሄዱ ከዊሊያም ሩቶ ጋር ከተወያዩ በኋላ የናይሮቢው ሰው እንደ አገራቸው ልማድ ለጋዜጣዊ መግለጫ ኢሳያስ አፈወርቂን ከጋዜጠኞች ፊት ጣዷቸው። መገናኛ ብዙሃን በኢትዮጵያ ውስጥ ስለፈጸሙት ወንጀል አንስተው ሲጠይቋቸው ኢሳይያስ ተበሳጩ። ከዚያም ወደ አገራቸው ሲመለሱ የኤርትራ ቴሌቪዥን ሁለት ጋዜጠኞችን ከፊታቸው አስቀምጠው ረዥም ንግግር አደረጉ። የብልጽግናዎችን መሪ ይህንኑ የሚመስል ተግባር ፈጽመዋል። በፈረንሳይ ከአውሮፓ ጋዜጠኞች ተደብቀው በማምለጥ አዲስ አበባ ከገቡ በኋላ እንደ ኢሳይያስ ጋዜጠኛ አስቀምጠው ሲናገሩ ሰንብተዋል። እንዲያም ሆኖ ይህንን የረዥም ሰዓት ንግግራቸውን እንዲያደርጉ ያስገደዳቸው አንድ ወፍራም ምክንያት መኖሩ የሚካድ አይመስልም። ቃለ ምልልሳቸው ከመለቀቁ ሁለትና ሶስት ሳምንታት አስቀድሞ አብሮነት ኢትዮጵያ ለግንቦት መጨረሻ የመቶ ሺዎች ትዕይንተ ሕዝብ በኢንተርኔት ላይ መጥራቱን ተከትሎ አይኖች ሁሉ ያንን ትተው እኔን ይመለከታሉ ብለው በማሰብ ያደረጉት እንደሆነ ከእሳቸው ባህሪ አንጻር መገመት ይቻላል። ይሁን እንጂ የቀናቸው አይመስልም። አስራ ሁለት ሚሊዮን አባላት ያሉት ፓርቲ አለኝ የሚሉት ጠቅላይ ሚኒስትሩ የእሳቸው ንግግር በሁሉም የፕሮፓጋንዳ ልሳኖቻቸው ሲተላለፍ የተመለከታቸው ሁለት ሺህ ሰው ብቻ መሆኑን መዘገባችን አይዘነጋም። ያ አለኝ የሚሉት አባል እንዴት የሊቀመንበሩ ንግግር እንኳን አያዳምጥም የሚለው የዚህ ዝግጅት ትኩረት አይደለም። ከዚያ ይልቅ ጠቅላይ ሚኒስትር አብይ የአገር መሪ ናቸውና ሚሊዮኖችን የሚገድል ሚሊዮኖችንም የሚያፈናቅል ቢሊዮን ዶላሮችን የሚያወድም ስልጣንም ይዘዋልና በረዥሙ ንግግራቸው ውስጥ ያስተላልፏቸውን ጥቂት ነጥቦች ብቻ መመልከት ያስፈልጋል። ለዚህም ኢኮኖሚን በሽታና በጠረን የለኩበትን ሁነትና ህይወት ለማትረፍ የሚደረግን መጣደፍ የሚረብሻቸው መሆኑን ያነሱበት መንገድ ብዙ ያስብላልና እነዚህ በጥቂቱ እንቃኛቸዋለን። ጠቅላይ ሚኒስትሩ የተረከቡት መንግስት ስለ ግብርና መር ኢኮኖሚ ብዙ ሲናገር እንደነበር አይዘነጋም። እሳቸው ግን ግብርና መርን ትተው አፍንጫ መር አድርገውታል። ኢኮኖሚ በጂዲፒ መለካቱ የቀረ ይመስል በጠረን ሲመዝኑትም ተደምጠዋል። ነገሩን በዝርዝር ለመመልከት እናቶቼ የሚሏቸውን ተቋማት ሰነዶች እናገላብጣለን። ሐኪምና ኢኮኖሚስት፣ ሜትሮሎጂስትና ጂኦሎጂስት፣ መምህርና አነቃቂ፣ የስነ ልቦና አዋቂና የእምነት አባት፣ ስፖርተኛና ቱሪስት አስጎብኝ መስለው ግን ደግሞ አንዱንም መሆን አቅቷቸው የታዩት ጠቅላይ ሚኒስትሩ ሞትን ለማስቀረት ህይወትንም ለማትረፍ የሚደረግ ጥረት ከሚረብሿቸውና ራሳቸውን ከሚያሟቸው ጉዳዮች መካከል አንዱ መሆኑንም ገልጸውበታል። እንዴት የሚለውን እንመለከተዋለን። ፉከራ፣ ፉገራ፣ ዛቻና ዘለፋ በበዛበት የጠቅላይ ሚኒስትሩ መሰንበቻ ላይ ጥቂትን ቆይ። እዚህ በጣም በንጽጽር ብዙ አምቡላንስ ስለማይጨው መሰለኝ አውሮፓ በጣም ይረብሽ ነበር። ተደጋጋሚ አጋጠመኝ። ዝም ብል ሞከርኩ ግን እየበዛ ሲሄድ ጎን የነበረው ሰው አምቡላንሱ ጩኸት በጣም ያውካል፣ ይረብሻል፣ ራስ ያማል፣ ያስመርራል አይነት ቅሬታ አዘር አስተያየት ሰነዘርኩ። አንድ አምቡላንስ የሚጮኸው ነፍስን ለማዳንና ንብረትን ለማትረፍ ነው። ሕይወት ለመታደግ የሚደረግ መጣደፍ፣ በእሳት ወይም በአደጋ የሚጋይ ንብረት ለማዳን የሚደረግ ሩጫ ጠቅላይ ሚኒስትር ዐቢይን እጅግ የሚረብሽ ተግባር መሆኑን በዚህ ልክ አሳይተዋል። ሰው ሲድን ያመኛል፣ ሕይወት ሲተርፍ ይረብሸኛል እያሉ አውሮፓ ድረስ ሄደው ተናግረዋል። ጦርነት ፖሊሲያቸው፣ መግደል ደግሞ ማስፈጸሚያ ስትራቴጂያቸው ነው የሚለውን አመክንዮ ተራ ክርክር አድርገው ለሚመለከቱ ነባርና አዲስ ገብ ምዕመኖቻቸውም ግልጽ ባለ ቋንቋ አረጋግጠውላቸዋል። በሀገራቸው አምቡላንሶችን በድሮን እያሳደዱ የሚያደባዩት ጠቅላይ ሚኒስትሩ በጀትና መድፍ፣ ቤተ ክርስቲያንና መስጅድ፣ አርሶ ገበያተኛ ሲቀጠቅጡ ዓመታትን ያሳለፉት ዐቢይ የአውሮፓ አምቡላንሶች ግን ረብሸዋቸው መታመማቸውን አገራቸው ከተመለሱ በኋላ አብራርተዋል። በአሁኑ ወቅት ጦርነት በሚካሄድባቸው ቦታዎችም ሆነ በሰሜን ኢትዮጵያ ጦርነት ሲካሄድ ህፃናት አእምሮ ውስጥ ተቀርጾ የቀረው የድሮን ድምፅ መሆኑን ዜጎች ዛሬም ከመጥፎ ትዝታ ጋር ያነሱታል። የድሮን ድምፅ ዛሬም አእምሯቸው ውስጥ የቀረ ህፃናት አውሮፕላን ባዩ ቁጥር የሚበረግጉን ቦቀቅላዎች የሚበር ሁሉ የሚገድል መስሏቸው ሲበረግጉ ይውላሉ። የሀገራቸው ጠቅላይ ሚኒስትር ደግሞ ነፍስ ለማትረፍ የሚጮኸው የአውሮፓ አምቡላንስ እረበሸኝ ይላሉ። ኢትዮጵያ እንዲህ ያሉ ገዢዎችና ከገዢዎች የሚኖሩባት ሀገር ነች። ከጠቅላይ ሚኒስትሩ የማራቶን ንግግር ውስጥ ሌላኛው ትኩረት ሳቢ ነገር ኢኮኖሚን በጠረን የለኩበት መንገድ ነው። በአንድ ወቅት በኢትዮጵያ ፓርላማ ውስጥ አቶ ተመስገን ዘውዴና አቶ መለስ ዜናዊ ሲከራከሩ የነበሩት ኢኮኖሚውን በጂዲፒ መለካት አለብን ወይ የሚለውን ጥያቄና ከዚህ ውጪ ዓለም ሌላ አማራጭ አላመጣም በሚለው ምላሽ ላይ ያተኮረ ነበር። የሚያውቋቸው የታወቁ ኖቤል ፕራይዝ አሸናፊ ኢኮኖሚስት ጂዲፒ የሚባለው ስሌት ችግር አለው፣ እንደገና መታየት ያለበት ጉዳይ ነው እያሉ እየተናገሩ ነው። የጂዲፒ መመዘኛ ችግር አለበት ብለዋል፣ አንድ የኖቤል ሽልማት ያገኙ ኢኮኖሚስት የሚል ጥያቄ ተነስቷል። ትክክል ነው ሰውየው ብለዋል። ከሰውየው በፊት ከሞላ ጎደል ሁሉም ኢኮኖሚስቶች ጂዲፒ የተዋጣለት መመዘኛ እንዳልሆነ ይስማማሉ። ነገር ግን እስካሁን ድረስ የልማት መለኪያው ብቸኛ መመዘኛ እሱ ነው። ከዚህ የተለየ መመዘኛ የለም። የተለየ መመዘኛ ሲመጣ ያኔ የተለየ መመዘኛው እንወስዳለን። እነዚህ ኢኮኖሚስቶች የተለየ መመዘኛ ለመፈልሰፍ ሙከራ እያደረጉ ነው። ሲፈለስፉት ያኔ እንወስዳለን። ዛሬ አቶ መለስም ሆኑ አቶ ተመስገን በህይወት የሉም። ዓለም የተስማማበት የኢኮኖሚ መለኪያ ጂዲፒ ነው አይደለም የተለየ መመዘኛ ሲመጣ ያንን እንወስዳለን አንወስድም እየተባለ ሲነገር ነበር። ዛሬ ግን ሁለቱም በህይወት ቢኖሩ ኖሮ የኢትዮጵያ መሪ አዲስ የኢኮኖሚ መመዘኛ ፈልስፈው ያገኟቸው ነበር። የአገርን ኢኮኖሚ በጠረን የሚለካ በአፍንጫ የሚሸተት አድርገው ሲናገሩም ያዳምጡ ነበር። ጠቅላይ ሚኒስትር አብይ የአገራቸውን ምጣኔ ሀብት በማክሮ ኢኮኖሚ መለኪያዎች ወይም በጂዲፒ ሳይሆን በአፍንጫ መዝነው እምክምክ ይሸት ነበር ሲሉ የሚሰሟቸው ነበር። የተረከብኩት ኢኮኖሚ አሉ ጠቅላይ ሚኒስትር አብይ እምክምክ ይል ነበር። ኤክስፖርት፣ የአገር ውስጥ የንግድ እንቅስቃሴ ተሳስሯል። እንከፋፍተው፣ ንፋስ ይግባበት እምክ እምክ የሚለው የታሸገውን ነገር ፈታ ፈታ እናርገው የሚል ውሳኔ ነበር የወሰነው። የኢትዮጵያ ኢኮኖሚ እንዲህ በጠረን እየተለካ አፍንጫ መር ከመሆኑ በፊት ግብርና መር ትንታኔና ክርክር ይካሄድበት ነበር። በኢትዮጵያ ውስጥ የታየው እድገት ተአምር ነው፣ እኔ የተቀበልኩት ኢኮኖሚ ግን እምክምክ የሚል ነበር የሚሉት ጠቅላይ ሚኒስትሩ በአፍንጫቸው የመዘኑትና ሸልመው ከሸኟቸው ኃይለማርያም ደሳለኝ የተቀበሉት ኢኮኖሚ ምን ይመስል ነበር የሚለውን ነጥብ እጅግ በጥቂቱ ማስታወስ ቢያንስ መረጃዎቹን ለማያውቋቸው ሰዎች ይጠቅማል። ለዚህም ጠቅላይ ሚኒስትር ዐቢይ እናት እያሉ ካሞካሿቸው የዋሽንግተን የተንተቋሞች መካከል አንዱ የሆነውን የዓለም ባንክንም ማኝ እናድርግ። ይህ በምስሉ ላይ የሚታየውና ኢትዮጵያስ ግሬትራን የሚለው ባለ 117 ሪፖርት ስለ ታላቁ ሩጫ የሚያትት ቢሆንም በየአመቱ በአዲስ አበባ ስለሚካሄደው የጎዳና ላይ ውድድር የተጻፈ አይደለም። ኢትዮጵያ የድህነትን ዳገት ለመውጣት የምታደርገውን ጥድፊያ ታላቁ ሩጫ ሲል የሰየመው ዓለም ባንክ በኢትዮጵያ አቆጣጠር ህዳር 2008 ዓ ም ማለትም አብይ ወደ ስልጣን ከመምጣታቸው አንድ ዓመት ከአምስት ወራት ቀደም ብሎ ያወጣው ሪፖርት ነው። ያ ኢኮኖሚ ለአብይ አፍንጫ እምክምክ የሚል ቢሆንም ለዓለም ባንክ ኢኮኖሚስቶች ግን ታላቅ ሩጫ ነበር። ይኸው በምስሉ ላይ የሚታየው ለኢህአዲግ መራሹ ስርዓት ፍቅር ያልነበረው በአብይ አህመድ ግን እናት ተብሎ የተሞካሸው የዓለም ባንክ በዚያ በ2008 ሪፖርቱ የጻፈውን ወደ አማርኛ ስንመልሰው እንዲህ ይላል። በኢኮኖሜትሪክስ ትንተና ኢትዮጵያ በሁለት ምዕራፍ በሚታዩ የፈጣን እድገት ዙሮች ያልፋለች። መጀመሪያ ከ974 እስከ 81 ዓ ም ከነበረው የ05 በመቶ እድገት በመነሳት ከ985 እስከ 996 ዓ ም የ45 በመቶ ኢኮኖሚያዊ እድገት አስመዝግባለች። በመቀጠል ደግሞ ከ996 እስከ 206 ዓ ም ኢኮኖሚያዊ እድገቱ በአማካይ 109 በመቶ ሆኗል። የኢህአዴግ መራሹ መንግስት በ 1980ዎቹ ያካሄዳቸው መዋቅራዊ ማሻሻያዎች ከ1996 ዓ ም ጀምሮ ለተቀሰቀሰው ፈጣን እድገት በር ከፋች ነበሩ እያለ የሚቀጥለው የዓለም ባንክ በሌላኛው ገጹ ሲገለጥ ደግሞ እንዲህ ይነበባል። ባለፉት አስርተ ዓመታት የታየው የኢትዮጵያ እድገት ፈጣንና የተደላደለ ነበር። ተጨባጩ ጥቅል አገራዊ ምርት በየዓመቱ በአማካይ 10.9 በመቶ አድጓል። በየዓመቱ በ2.4 በመቶ የሚያድገውን የሕዝቧን ቁጥር ታሳቢ በማድረግ ዓመታዊ የነፍስ ወከፍ ገቢ እድገቱም 8 በመቶ ነበር። አገሪቱ በ1992 ዓ.ም ከድሃ ሀገሮች የመጨረሻ ሁለተኛ የነበረች ሲሆን በ2006 ዓ.ም በጥቅል ብሔራዊ የነፍስ ወከፍ ገቢ መለኪያ ወደ 11ኛ ደረጃ ከፍ ብላ 2017 ዓም ደግሞ መካከለኛ ገቢ ወደ መሆን ግቧ ተጠግታለች። ይህ በታሪኳ ለመጀመሪያ ጊዜ ያስመዘገበችው እጅግ የፈጠነ እድገት ሲሆን ከሳራ አፍሪካ በታች ዝቅተኛ ገቢ ያላቸው ሀገሮች በዚሁ ጊዜ ያስመዘገቡትንም የሚያስቀነዳ ነው። ከቅርብ ዓመታት ወዲህ የሚታየው ይህ እድገት የተደላደለና በጦርነትና ድርቅ ምክንያት ያጋጥመው ከነበረው መዋዠቅ የጸዳ ነው እያለ ይቀጥላል። የአፍሪካ ምሳሌ የነበረን ኢኮኖሚ አንኮታኩተውና ለጦርነት አውለው ነብር የተባለ እድገት እንደ ኤሊ እንኳን እንዳይጓዝ አድርገው ዛሬ እምክምካለኝ የሚሉት ጠቅላይ ሚኒስትር የተረከቡት ኢኮኖሚ እንዲህ ያለ ነበር። አሁንም አንድ ማሳሰቢያ ለውድ ተከታታዮቻችን፣ ይህ መረጃ ከኢህአዴግ ሪፖርት የተወሰደ ሳይሆን ከኢህአዴግ መንግስት ጋር ሲናቆር የኖረውና በእነአቶ መለስ ዜናዊ ኒዮሊብራል የድኅረ ቅኝ ገዢዎች መሳሪያ እየተባለ ይተች የነበረው አብይ ግን የእናቴ መቀነት እያሉ ያወደሱት የዓለም ባንክ ካወጣው ሪፖርት የተቀነጨበ ነው። ኢኮኖሚ በጠረን ሳይሆን በሳይንሳዊ ቁጥሮች የሚለካ ነውና አሃዛዊ መረጃዎቹ እነዚህን ይመስላሉ። እንደገና ስለ ስንዴ ሲናገሩ ሌላ በሳቅ የሚያፈርስ መከራከሪያ ይመጣሉ። በእርግጥ መከራከሪያዎቻቸው ሁለት ናቸው። ሐሰተኛ መረጃ አሰራጭተው ያልተመረተውን ስንዴ አምርተናል ካሉ በኋላ እነዚያ ኢኮኖሚስት የጠቅላይ ሚኒስትሩን ውሸት እውነት ቢሆን ምንኛ ጥሩ ነበር፣ ለኢትዮጵያውያንም መልካም ዜና ነበር እያሉ በሳተላይት ማስረጃዎች መሞገታቸው አይዘነጋም። ሌሎች ሚዲያዎችም ስንዴ ወደ ኢትዮጵያ በእርዳታ መልክ እየገባ እንደሆነ ሲዘግቡ ሰንብተዋል። አሁን ግን ጠቅላይ ሚኒስትሩ ስንዴ ወደ ኢትዮጵያ የሚገባው ልክ የቱርክ አየር መንገድ ወደ ኢትዮጵያ እንደሚበረው ነው። የካታርና የኤምሬትስ አየር መንገዶች ወደ ኢትዮጵያ የሚበሩት ከአፍሪካ አንደኛ የሆነ አየር መንገድ እያለን ነው የሚል መከራከሪያና ለስንዴ መግዣ የሚሆን ገንዘብ ስለማልፈርም ስንዴ አምርቻለሁ ማለት ይችላለሁ የሚል ምክንያት ያቀርባሉ። እኔ ኢትዮጵያ ስንዴ እያመረተች መሆኑን ማቀበት አንድ ማስረጃ አለኝ። እኔ እንደ ሰው ከውጭ ስንዴ እንዲገባ አንድ ብር አውጥቼ ገዝቼ አላቅም ሁለት ሶስት ዓመታት ለዚያ ነው ድረሴ ነፍኬ ተመርቷል እምለው። ኢትዮጵያ በአፍሪካ አንደኛ ስንዴ አምራሽ ከሆነች ለምን ታዲያ ስንዴ እንዲገባ ፈቀደች? ለምን ታዲያ ስንዴ ተሸመተ ከውጭ ለሚለው ሰው ደግሞ ኢትዮጵያ በአፍሪካ አንደኛ የሆነ አየር መንገድ አላት፣ ግን ተርኪሽ ኤርዌይ ኢትዮጵያ ይገባል፣ ኤሚሬትስ ይመጣል፣ የካታር ኤርዌይ ይመጣል። አንደኛ አየር መንገድ ስላለ ለምንድን ነው የላየር መንገድ እኛ ጋር ይመጣው? ለምን አይከለከለም? ብራዚል በቡና ካናዳም በስንዴ ምርት ተትረፍርፈው እያለ የኢትዮጵያ ቡና ወደ ብራዚል፣ የአውስትራሊያም ስንዴ ወደ ካናዳ ኤክስፖርት እንደሚደረግ ማስረጃዎችን አቅርበው ለማነጻጸር የማይሞክሩት አብይ ከአገር አገር ለመዞር የተፈጠሩትን አየር መንገዶች ከስንዴ ምርት ጋር አመሳስለው በዋቢነት ያቀርባሉ። ብራዚል የኢትዮጵያን ቡና የምትገዛው ከዓለም አንደኛ ቡና ላኪ አገር ስላልሆነች ነውን የሚለውን ጥያቄ ማንሳት እዚህ ጋር ኢኮኖሚን በጠረን ለሚለካ መንግስት እርባና የለውም። ቀጥለውም ከአፍሪካ አንደኛ ስንዴ አምራች መሆኔን ያወቅሁት ለስንዴ መግዣ የሚሆን ገንዘብ ስለማልፈርም ነው ብለዋል። እንዲያም ሆኖ እርስዎ ሰዎች በጥይትም በረሃብም እንዲሞቱ የፈረዱ መሪ፣ ለኢትዮጵያውያን እርዳታ አይገባም ብለው የሚከለክሉ ጠቅላይ ሚኒስትር ለዜጎች መግደያ የሚሆንን ድሮን እንጂ ቀለብ የሚሆንን ስንዴ ይገዛሉ ብሎ ማን ይጠብቀውታል የሚልን ወሳኝ ጥያቄ ለመጠየቅ መድረኩን አይፈቅዱትም። በአብይ ቋንቋ እናት የተባለው የዓለም ባንክ የእድገት ሩጫ ሲል የጠራው የቀድሞ ኢኮኖሚ በሳቸው መለኪያ እምክምክ የሚል ነበር ቢባልም በአቶ ኃይለ ማርያም ደሳለኝ ዘመን ለተከታታይ አምስት ዓመታት የተመዘገበው ኢኮኖሚያዊ እድገትና በብልጽግናው ዘመን የታየው ምጣኔ ሀብት ሲነጻጸር፣ የቀድሞ ጠቅላይ ሚኒስትር የመሩት ኢኮኖሚ በአማካኝ ከዘጠኝ በመቶ በላይ ያድገ የነበረ ሲሆን የአሁኑ ጠቅላይ ሚኒስትር ምጣኔ ሀብታዊ እድገት ግን ስድስት በመቶ አካባቢ ነው። ኢኮኖሚን በጠረ ለሚለኩት ዐቢይ ዘጠኝ በመቶ ማደግ እምክ ምክ መሽተት ሲሆን ከዚህ አሽቆልቁሎ ስድስት በመቶ ላይ መገኘት ግን ሚራክል ተብሎ የሚገለጽ መሆኑን አብራርተዋል። ራሳቸውም በአንድ ወቅት እንደተናገሩት ኢኮኖሚክስንና ኢኮኖሚን መረዳት እጅግ ይቸግራቸዋልና እንዲህ የሚልም ቁጥር ያመጣሉ። በ15 ዓመት ያልተሸጠውን የውጭ ኤክስፖርት እኔ በአንድ ዓመት ሸጥኩት። ከ84 እስከ 98 ባለው ጊዜ ውስጥ ኢትዮጵያ ለውጭ ገበያ አቅርባ ያገኘችው የዶላር መጠን 7.5 ቢሊዮን ዶላር ነው። ዘንድሮ በአንድ ዓመት 8 ቢሊዮን በላይ ዶላር ገደማ ከኤክስፖርት ታገኛለች። ከምንድን ነው ያገኘችው? ይሄንን መስክ የሚለውን ደግሞ እንመልከት። ለምሳሌ ቡና ግዴሎትም ጠቅላይ ሚኒስትር እርስዎ ቡናና ወርቅ በመሸጥ ታሪክ ሠራሁ ማለቶ ልክ አይደለም። በ1984 የነበረ የአንድ ግራም ወርቅ ዋጋና በዚያ ዘመን የነበረ የአንድ ፈረሱላ ቡና መሸጫ በዓለም ላይ አሁን ካለበት ዋጋ ጋር አይነጻጸርም የሚለውንም ሙግት ለመሞገት ሚዲያና እውነት ሲሸሹ ለሚውሉት ጠቅላይ ሚኒስትር ጆሮ ገብ አይደለም። እውነተኛው ማስረጃ ግን ይህ በምስሉ ላይ የሚታየው ነው። ከ1984 ዓ ም እስከ 2000 ዓ ም ድረስ የቡና ዋጋ በዓለም ላይ እጅግ ደካማ የነበረበት አንዳንድ ጊዜም ሲያሽቆለቆል ታየበት እንደነበር ይህ በምስሉ ላይ የሚታየውና በሎቢስቶች አማካኝነት አምና አብይን የሸለመው የፋኦ መረጃ ያሳያል። ከ1980ዎቹ አጋማሽ እስከ 1990ዎቹ መጀመሪያ ድረስ የአንድ ፓውንድ ቡና ዋጋ 25 ገደማ ሲሆን ከ1990ዎቹ አጋማሽ እስከ 2002 ዓም ድረስ የቡና ዋጋ በዓለም ገበያ ላይ በታሪክ ታይቶ በማይታወቅ ደረጃ ያሽቆለቆለበት ዘመን ነበር። ባለፉት ዓመታት ግን የቡና ዋጋ በዓለም ገበያ ላይ ዋጋው ኑሯል። ኢንተርናሽናል ኮፊ ኦርጋናይዜሽን ያወጣውንና ይህንን በምስሉ ላይ የሚታየውን ሰነድ ስናገላብጥ የቡና ዋጋ በ2012 48 ነጥብ 3 በመቶ በ2013 ዓም ደግሞ 55 ነጥብ በመቶ ባሳለፍነው ዓመት 38 ነጥብ 8 በመቶ ዋጋው ውድ ሆኖ እናገኘዋለን ጠቅላይ ሚኒስትሩ በ15 ዓመት ያልተሳካውን ኤክስፖርት አሳካሁት የሚሉበት ሌላኛው ምንጭ ወርቅ መሆኑን ጠቅሰዋል የወርቅም ዋጋ በ1980ዎቹና ዘጠናዎቹ የነበረው በብልጽግናው ዘመን ከነበረው ጋር ሲነጻጸር የዳሎልንና ዳሽንን ያህል የሚራራቅ ሆኖ እናገኘዋለን ወርቅ በታሪኩ ከፍተኛውን ዋጋ አስመዝግቦ የተሸጠው በእነዚሁ ብልጽግና መንግስት በሆነባቸው ዓመታት መሆኑን ይህ በምስሉ ላይ የሚታየው የማክሮ ትሬንድስ የወርቅ ግብይት ታሪክ ያስረዳናል። ጠቅላይ ሚኒስትሩ በጠቀሱት በ1984 ዓ ም የአንድ ወቄት ወርቅ ዋጋ በዓለም ገበያ 353 ዶላር ነበር። ይህ በ2016 ዓ ም 2030 ዶላር ደርሷል። በ2017 ደግሞ ታሪክ አይቶት በማያውቅ መጠን ዋጋው ተተኩሷል። ይህ ማለት የወርቅ ዋጋ በ984 ዓ ም ከነበረበት 475 ባለፈው ዓመት ጨምሯል ማለት ነው። ታዲያ የዓለም ገበያ የፈጠረው አጋጣሚ ወርቅና ቡናን እንዲሁ ሲያደርጋቸው ምን እንደሆነለ ፈልገው ነበር የሚለው ጥያቄ ኢኮኖሚን በአፍንጫ ለሚለኩት ጠቅላይ ሚኒስትር እርባና የለውም። በ15 ዓመት ያልሆነውን በአንድ ዓመት ካሳኩት ለምን የህዝብ ኑሮ አልቀለለም? ለምንስ ኢኮኖሚው አላደገም? ለምንስ ሐኪም የሚበላው አቶ ስራ ያቆማል? ለምን የመንግሥት ሠራተኛ ደሞዝ መክፈል ተሳኖት? ወዘተ የሚለውን ነገር መጠየቅ ኢኮኖሚን በጠረን ለሚለካ፣ ህዝቡንም አይኑ ያልተገለጠ ብሎ ለሚዘልፍ መንግስትና ጠቅላይ ሚኒስትር እርባና የሌለው ጥያቄ ነው። የአገራቸውን ኢኮኖሚያዊ ሁኔታ በማሽተት መገንዘብ የጀመሩትን ጠቅላይ ሚኒስትር አብይን ጆን ሜይናርድን ወይም ፖል ክሩገርን ከመሳሰሉ ስመጥር ኢኮኖሚስቶች ትንታኔ ጋር ከማነጻጸር ይልቅ በአንድ ሰታቴ ድስት ውስጥ የተጨመረን የጨው መጠን በማሽተት እናውቀዋለን ከሚሉት ባለሙያ እናቶች የምጣኔ ሀብት ልማዳዊ ሳይንስ ጋር እያወዳደሩ መመልከት ይቀላል። መልካሙን ሁሉ በመኘት በዚሁ እንሰናበታለን።